በስማቦል መንፈስ ቅዱስ አህዶ አምላክ ቅድመ ዓለም የነበረ ማይከል ዓለም ያለ ዓለምን አሳልፎ የሚኖር ቸር አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እኔ ስሜ መምህር ሳሙኤል አረጋ እባላለው በደብረ ሰዋሰው ቅድስት አርሴማ በሶማሌ ጅጅጋ ሀገረ ስብከት ስር በምትገኘዋ ደብረ ሰዋስው ቅድስት አርሴማ ገዳም የብሉያት የአዲሳት የቅኔ መምህር ነኝ። መምህር ሳሙኤል እባላለሁ። እንግዲህ መስቀልን ለምን እናከብራለን? እንደሚታወቀው ሁላችንም የኦርቶዶክሳውያን በአርባ በሰማንያ ቀን የተጠመቅን ክርስቲያኖች እንደሚታወቀው ሁሉ ቅዱስ ያሬድ በድጓው መስቀል ብርሃን መሰረተ ቤተክርስቲያን፣ መስቀል የዓለም ብርሃን ነው ካለ በኋላ ቤተክርስቲያን የተመሰረተችበት የቤተክርስቲያን መሰረቷ ነው ይላል፣ መስቀልን ማለት ነው። እና የምናከብርበት የቤተክርስቲያን መሰረት ስለሆነ ክርስቶስ የህይወት እንጀራ ነው። የህይወት እንጀራ ክርስቶስን የተመገብንበት ማዕዳችን ስለሆነ አንድ ሰው የሚመገብበትን ማዕድ ያከብራል። ምክንያቱም የሚመገብበት ማዕዱ ስለሆነ ማለት ነውና መስቀል ደግሞ ለእኛ ለክርስቲያኖች ህብስተ ሕይወት ክርስቶስን የተመገብንበት ማዕድ ስለሆነ፣ ስቴ ሕይወት የህይወት መጠጥ ክርስቶስን የጠጣንበት ጽዋ ስለሆነ ብሎም ደግሞ በጨለማ በድቅድቅ ጨለማ ይኖር የነበረ የሰው ልጅ 5500 ዘመን በሞተ ስጋ ሞተ ነብስ ወረደ ተመቃብር ወረደ ተገሃነም፣ ተፈርዶበት የነበረ የሰው ልጅ ከጨለማ ህይወት የወጣበት ከሲኦል ወደ ገነት የገባበት፣ ቅዱስ ያሬድ በድጓው ዝንቱ መስቀል ለአዳም ዛግቦ ውስተ ገነት ይህ መስቀል አዳምን ከሲኦል አውጥቶ ወደ ገነት ያስገባው ነው ብሎ በድጓው ኢትዮጵያዊው ሊቅ ቅዱስ ያሬድ እንደዘመረው እንደመሰከረ፣ ከጨለማ የወጣንበት፣ ከግራ ወደ ቀኝ፣ ከባርነት ወደ ነጻነት፣ ከኃጢአት ወደ ጽድቅ፣ ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን የተሸጋገርንበት መንፈሳዊ ድልድይ ስለሆነ እንደገና ደግሞ የጥል ግድግዳ የፈረሰበት፣ ዲያብሎስ የተመታበት የተቸነከረበት የተወገደበት ስለሆነ መስቀልን እንደው ከረጅሙ ባጭሩ በዚህ ምክንያት እናከብረዋለን። ያው መስቀሉን ያከበረው ክርስቶስ ነው። አሁን እኛ መስቀልን አክብረን ለመስቀል የሚጨምር ክብር የለም። ምክንያቱ የክብር ሁሉ ራስ፣ የሰላም ሁሉ ራስ ክርስቶስ ያከበረው ስለሆነ እኛ መስቀሉን የምናከብረው እናከብረው የሰላማችን ራስ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ስላከበረው ቅዱስ ጳውሎስም በሮሜ መልክቱ ምዕራፍ 2 ቁጥር 10 ላይ ክብር ለሚገባው ክብር ስጡ ብሏል። እግዚአብሔር ያከበረውን ማክበራችን ነው እንጂ እኛ ለመስቀሉ አክብረን የሚጨመር ነገር የለም። ራሱ ባለቤቱ ያከበረው ስለሆነ እና ሕይወታችን ስለሆነ የሰላማችን ራስ ክርስቶስ ደሞ የፈሰሰበት ስጋውም የተቆረሰበት ቅዱስ ስጋውን ክቡር ደሙን የተቀበልንበት እጅግ በጣም ብዙ ጸጋዎችን ያገኘንበት ስለሆነ መስቀልን በዚህ ምክንያት እናከብረዋለን ማለት ነው። እንግዲህ መስቀልን እንዴት እናክብረው? በጣም መልካም ጥያቄ ነው። እውነት ለመናገር እንግዲህ በቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ስንኖር ብዙ በዓላት አሉ እንደሚታወቀው። እያንዳንዱ በዓላት ስናከብር እንግዲህ ሁሉም ስርዓት አለው። ቅዱስ ጳውሎስም ሁሉንም በስርዓት አድርጉ ብሏል እና ከስርዓት ውጭ የሆኑ ይነቀሉ ይላል ደግሞ ቀጥሉ እና ለሁሉም ስርዓት አለው። መስቀልን እንዴት እናክብረው? መስቀሉ በራሱ ሰላም ነው፣ ሰላም የሰፈነበት ሰላም የተሰበከበት ሰላም የተገኘበት ሰላም የመጣበት ለሰው ልጆች ከዚያ በፊት መከራ ነበረ እና ያ የጥል ግድግዳ የፈረሰበት ስለሆነ መስቀልን እንደሚገባው የሚገባውን ክብር ሰጥተን ስናከብረው ክርስቶስ ለመስቀሉ የሰጠው ክብር እንዴት ነው ብለን ከዚያ ተነስተን ነው መስቀሉን የምናከብረውና ሰላም የተሰበከበት ፍቅር አንድነት የተሰበከበት መተዛዘን መገፋፋት ሳይሆን መደጋገፍ የተሰበከበት የሰላም አርማችን ስለሆነ የመጀመሪያውና መሠረታዊው ነገር ሊሆን የሚችለው መስቀሉን ስናከብር ሰላምን አንግበን መሆን መሆን መቻል አለበት። ሰላምን ምክንያቱም ራሱ መስቀሉ ሰላም የመጣበት ስለሆነ ሰላምን ሳናነግብ ሰላምን የሰላምን መጎናጸፊያ ሳንጎናጸፍ የሰላም ጫማን ሳንጫማ ቅዱስ ጳውሎስም ተስይነክሙ ኃይለ ወንጌል ዘበሰላም የወንጌልን ጫማ ተጫምታችሁ ሂዱ ብሎ እንደተናገረው ሰላምን መጀመሪያ መሰረት አድርገን ልናከብሮ ይገባል። ሰላም ለሚያምንም፣ ለማያምንም ሰው ለሆነ ሁሉ ለሰው ብቻ አይደለም። ለሌሎችም ፍጥረታት ሁሉ ለእንስሳት ሳይቀር ሰላም ትልቅ ትልቅ ሀብት ነው። እውነት ለመናገር እና መጀመሪያው ሰላምን ይዘን ልናከብረው ይገባል። ምክንያቱም እራሱ መስቀሉ ሰላም ስለሆነ ሰላም የመጣበት ስለሆነ እና እንደገና በመተሳሰብ በመረዳዳት መስቀሉ ከመስቀሉ የምንማረው ምንድን ነው ነው መስቀሉ እንደሚታወቀው የተራራቁትን ያቀራረበ፣ የተለያዩትን አንድ ያደረገ፣ የተጣሉትን ያስታረቀ እንደመሆኑ መጠን ሁሉንም ሰው በዘሩ በቀለሙ በቋንቋው በትውልድ ሰፈሩ ሳንለያይ፣ በቃ ሰው በመሆኑ ብቻ በሃይማኖቱም ሳይቀር በሌላ አመለካከት በሌላ አተያይ ሳናይ ሰውን ሰው በመሆኑ ብቻ በማክበር በመውደድ በማፍቀር ብናከብረው ያኔ እውነትም ከመስቀሉ እግር ስር እንደተገኘው እንደ ዮሐንስ ወንጌላዊ የሱን በረከት ከመስቀሉ እግር እያለቀሰች እንደተገኘችው እንደነበረችው የሰላም እናት እንደ ድንግል ማርያም የሷን በረከት ማግኘት እንችላለን እና ፍቅርን፣ ሰላምን ይዘን ብናከብረው ያኔ በረከተ ስጋ፣ በረከተ ነፍስ እናገኛለን። ለሀገራችንም ሰላም ይወርዳል። የተራበ የሚመገብበት፣ የተሰደደ የሚመለስበት፣ ያዘነ የሚደሰትበት የወደቀ የሚነሳበት ሊሆን ይችላል፣ ሰላምን አንግበን ስናከብረው ማለት ነው። እና በፍቅር በሰላም በመተሳሰብ በአንድነት ብናከብረው መልካም ነው ላለው። በመጨረሻ ማስተላለፍ የምፈልገው ነገር ምንድን ነው? እንደው አሁን ሰላም እንዳለ ሰላም ሰላም ፍቅር ያለበት ነው እና ፍቅር እንድንጎናጸፍ እና እንግዲህ ሀገራችን ኢትዮጵያ በጣም ታላቅ ሀገር ናት። ን እራስ የሆነች እንደዚህ ስንል ሀገራችን ስለሆነች እሷን እያደመጥን ባልተናነሰ በመጽሐፍ ቅዱስ ባልተናነሰ የጥቅስ ቁጥር ብዛት ታላቅ ሀገር ናትና በዚች ሁሉ መሪ ለሁሉ አስተማሪ እጅግ ታላቅ የሆነችው ሀገር ለሀገሪቱ ምን መጥን ብንሆን ማለት ሀገሪቱ ለሁሉም አስተማሪ መሪ እንደ መሆኗ መጠን እኛም እንደው ከኛ ሌሎች ሰዎች መማር የሚችሉብን እምንነበብ መጻሕፍት ብንሆን እላለው። ከዚህ በተጨማሪ እንግዲህ በዓሉን የሰላም የፍቅር የአንድነት የመተሳሰብ የመደጋገፍ የመተዛዘን በዓል እንዲያደርግልን የቅዱሳን አምላክ አምላካችን እግዚአብሔር መልካም ፈቃዱ የሆነልን ላል።